በበጎ ስራዎቹ የምታወቀው በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ የህዝብ ፍቅር ያለው ከህዝብም ደግሞ ትልቅ ፍቅር ያገኘው ድንቅ ኢትዮጵያዊ ማስተር አብነት ማስተር አብነት የልጆች አባት መሆኑ በጣም አስደሳች ነው። በዛ ላይ ደግሞ መንታ ልጆች መውለዱ በጣም በርካቶችን አስደስቷል። ማስተር አብነት በአሁን ሰዓት ከታላቁ ሴት ልጅ ጋር ሶስት ልጆች አሉት። አሁን ዛሬ ባለቤቱ የተገላገለችው አንድ ወንድና አንድ ሴት መንታዎችን ነው። በጣም አስደሳች በጣም የሚገርም መረጃ፣ አጠቃላይ የሁለት ሴት ልጆችና የአንድ ወንድ ልጅ አባት ሊሆን እንደቻለ ነው የወጡት መረጃዎች የሚያሳዩት። ማስተር አብነት በጣም ደስ የሚያሰኝ መረጃዎችን በማስመልከት በርካቶች ደስታቸውን እየገለጹ ናቸው። ይገባዋል። ማስተር አብነት በኢትዮጵያዊነቱ ዘር፣ ብሄር፣ ሃይማኖት፣ ቀለም ሳይል ሁሉን በእኩል አይን እያየ የሚረዳ ድንቅ ኢትዮጵያዊና ድንቅ የሀገራችን ውድ ልጅ ስጦታ ነው። ማስተር አብነት በጣም የሚገርመው ይ ነው። በርካቶችንም የሚያደርገው መልካም ነገሮች በርካታ ኢትዮጵያኖች እንዲወዱትና ለእሱ ያላቸው አክብሮትና ትልቅ ቦታን ያሳያል። ማስተር አብነት እንዲህ ነው። ሰብአዊነት ነው፣ በቃ የሚበቃው ብሎ ነው የሚያስበው። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ምንም ሌላ አስፈልገውም፣ መስፈርት ሌላ አስፈልገውም። ከዛም የተነሳ ነው በዚህ አመለካከቱ በድግነቱ በየዋህነቱ በርካታ ኢትዮጵያኖችን ከዳር እስከ ዳር እንዳስደመመም አልፎም ደግሞ ብዙ ኢትዮጵያኖች እንደወደዱት ለእሱ ልዩ ቦታና አክብሮት እንዳላቸው ጭምርም ነው። መልካም ስራ ለራስ ነው አብነት ስሰራ መልካም ስራ ለራስ ነው በማለትም ነው በጎ ስራ ሰው ስሰራ ለራሱ መልካም እንደሰራ ነው ማሰብ ያለበት የሊና እረፍት እርካታም ለማግኘት እርስ በርስ ሰው መተሳሰብ አለበት፣ መፋቀር አለበት፣ መዋደድ አለበት። ምክንያቱም እጅ ዓለም ቀሪ ነች፣ ጠፊ ነች። ስለዚህ ሰው እርስ በርስ ብተባበርና ና ብደጋገፍ የት በደረሰ በማለት በርካቶችም የገለጹ ናቸው። ስለዚህ ማስተር አብነትም እንደዚህ ነው አመለካከቱ፣ በጎነቱ፣ ደግነቱ፣ የዋህነቱ በርካታ ኢትዮጵያኖችን ልብ የሳበ ነው። እንኳን ደስ አለ ማስተር አብነት። ከሚዲያችን ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ሰላም ቆዩልኝ።